በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የደከሙ ሁሉ ያርፉ ዘንድ በአምላካዊ ምሕረትህ ምድርን በጨለማ መጋረጃ የምትጋርድ አያል አባት እግዚአብሔር ሆይ፣ በዚች ሌሊት እናርፍ ዘንድ በሰጠህን ምሽት ሰላማዊ እረፍትን መልካም መኝታም ትሰጠን ዘንድ እለምናሃለሁ። ሰማያት ክብርህን ምድርም ጥበብህን ባህርም ኃይልህን ከዋክብትም ስራህን የሚመሰክሩልህ ቸር አባት ሆይ በዚች ምሽት ክብር ከፍታም ኃይል ጌትነትና ታላቅነት እግዚአብሔር ሆይ ላንተ ይሁን። ጌታ ሆይ እንቅልፍ የሞት ምሳሌ ነውና ሁለንተናየን ላንተ አደራ ሰጣለሁ። ቅዱስ አምላክ ሆይ እኔ ባሪያህ የመንግሥትህን መምጣት ዘንግቼ በምድራዊ ነገር በመባዘን በከንቱ እየተጨነቅኩ ባለሁበት በዚህ ጊዜ በጨለማው ዕድሜ እንዳልጠራ የንስሐ ጊዜ ስጠኝ። እግዚአብሔር ሆይ ቀኑ በጨለመ ጊዜ አንተ ምሽራዬን የሚቀበልበት መብራቴ እንዳይጠፋ የመምጣትህን ምልክት እንድለይ ሕግህንም እንድፈጽም፣ የቀኑን ክፋት የዘመንን መፋጠን እንዳስተውል አድርገኝ። ቸር አባት እግዚአብሔር ሆይ በዚህ ሌሊት ከእኔ ጋር ያሉትን ሁሉ ባርካቸው። ከሚያስፈራ ሌሊት ከድንጋጤ፣ ከዘራፊና ከነፍሰ ገዳይም ጠብቀን። የታመሙ ቢኖሩ ማራቸው፣ ያዘኑትን አጽናና፣ የታሰሩትም ይፈቱ። በጠላት ወጥመድ ተጠልፈው በኑፋቄ በክህደት በጥንቆላና በሟርት በድፍረት ኀጢአት የሚዋትቱትን ሁሉ መልሳቸው። ግድ የለሾችን ከእንቅልፋቸው አንቃቸው። እናት አባት የሌላቸውን አስብ። ባልቴቱን ጎብኝ፣ የወደቁትንም አንሳ፣ የታመሙትንም ፈውስ። እግዚአብሔር ሆይ በዚህ ምሽት ወደ አንተ የሚጠሩትንም እረፍትን አድርግላቸው። ቀንን ሁሉ ለመንግሥተ ወንጌል የደከሙትን ባርካቸው። የመላእክተህ ጥበቃ በዚህ ሌሊት ከእኔ ጋር ይሁን። እኔን ሊያጠቃ የሚያሴረውን ሁሉ ይገስጹት። የጥፋት መረቡን በዚህ ቤት ሊዘረጋ የሚዘጋጀውን የመናፍስት ኃይል ያድክሙት። ቸር አምላክ ሆይ የታወከ ሌሊት እንዲሆን የሚያደባውን የጠላትን ምኞት ከንቱ ያድርጉት። ስምህ ይጠብቀን ከሌላና ጠላ ሁኖ ለማለዳው ብርሃን በሰላም ያብቃን። ለዘላለሙ አሜን። አቡነ ዘበሰማያት። ይህ ጸሎት ቤተ ክርስቲያን መሄድ ለማይችሉና በስደት ሀገር ላሉት እህት ወንድሞቻችን እንዲደርስ ላይክና ሼር እናድርግ። ለቻናሉ አዲስ ከሆናችሁም ሰብስክራይብ በማድረግ መንፈሳዊ ቤተሰብ ትሆኑ ዘንድ ጋበዝኳችሁ። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ወስባት ለእግዚአብሔር። በመጨረሻም ይህን መልእክት ተጋበዙልኝ። እኛ ቤተ ቤተክርስቲያን የምታስተምሩ ብሶ የማያውቀው ከመጸለይ በፊት እጅህን መታጠብ አለብህ፣ ንጹህ መሆን አለብህ። እጅህን ታጥበህ ፊትህን ታጥበህ መጸለይ አለብህ። ምን ይላሉ አቡነ ሽኖዳ ሰው ይህንን ሲያነሱ፣ ጠዋት ስትነሳ፣ ምናልባት ሁሉም ሰው ተኝቶ ሊሆን ይችላል። ከማንም ጋር ተነጋግር፣ የመጀመሪያው ከአንደበትህ የሚወጣው ቃል የአምላክህ ስም ይሆን። እስከ ጸሎት በፊት ምንም አይነት ነገር አታርግ ስልክን አትንካ። ዓይንህ የመጀመሪያው ማየት ያለበት ነገር የጸሎት መጽሐፍህ ይሁን። ጆሮ መስማት ያለበት የእግዚአብሔርን ቃል ይሁን። አንደበት ማውራት ያለበት ከእግዚአብሔር ጋር መሆን አለበት። ምክንያቱም በንጹህ ልብ ነው የምትነሳው። ጠዋት ያደረጋት ነገር ነው ባይዘ ሙሉ ቀን ሊያበላሸው ሊሰራ የሚችል ከእግዚአብሔር ጋር መዋል እንዴት ያለ ነገር ያለ እግዚአብሔር መዋል ደግሞ እንዴት የሚያስፈራ ነገር ነው። እዚህ ጠዋት ስትነሳ እጅህን ታጠብ። ማንም ሳትቀሰቀስ ነጠላን አድርገህ አንድ ቃል ያ ሰው ቢያናግርህ እንኳን አትመለስለት ሚል ቤተሰብህ ቢያናግርህ እንኳን አትመልስለህ። ጸሎት አላደረገም፣ በቃ ይህ መታወቅ አለበት። በማለት የመጀመሪያው ስራ ሊሆን የሚገባው ሁለት ደቂቃም ጸልይ፣ አንድ ደቂቃም ጸልይ፣ ብቻ የጌታን ስም ከእንቅልፍ እንደተነሳ ጥራው።